ሰላም ሰላም፣ ጤና ይስጥልን ክብሯትና ክብሯን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ ምሽት ጥቅምት 7 2018 ዓመተ ምህረት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁኑ ሰዓት ጀምሮ ወደ እናንተ እናደርሳለን። አብራችሁን ኑ። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን እናልፋለን። በእርግጥ በባህር ማዶ ነው የሚደረገው፣ ነገር ግን በሴትም በወንድም ኢትዮጵያን አትሌቶች የሚካፈሉበት አምሳኛው የአምስተርዳም የማራቶን ውድድር እንደዚሁ ተጠባቂ ነው። ከነገ በስቲያ ለተሁድ ይደረጋል። በሴትም በወንድም ግምት የተሰጣቸው ኢትዮጵያን አትሌቶች አሉ። በሴቶች ቦሶና ሙላቴ፣ ዜኔባ ኢመር፣ እንደዚሁ ጥሩዬ መስፍን እና የብርጓል መለሰ በዚህ የውድድር መድረክ ላይ ይሳተፋሉ ተብሏል ሌሎችም ኢትዮጵያን አትሌቶች አሉ። ነገር ግን በግንባር ቀደምነት አለማችን ላይ ካሉና ከሚጠበቁ አትሌቶች መካከል በዚህ የውድድር መድረክ ላይ የአሸናፊነቱን ሚና ሊወጡ ይችላሉ ተብለው ከተጠቀሱ አትሌቶች መካከል እነዚህ ይገኙበታል። በወንዶች በተመሳሳይ ሙክታር ኢድሪስ፣ ጌታነት ሞላ፣ አንዱ አለም ሽፈራው፣ የ22 የመድረኩ ሻምፒዮናው አትሌት ጸጋይ ጌታቸውና ሌሎች የጎረቤት ሀገር የኬንያ፣ ዩጋንዳ እንደዚሁም ከተለያዩ አለማት የመጡ አትሌቶች በዚህ የውድድር መድረክ ላይ ይካፈላሉ ተብሏል። የአሸናፊነቱንም ቅድመ ግምት እንደዚሁ አግኝቷል ማለት ነው። አምሳኛው የአምስተርዳም ማራቶን ላይ እንግዲህ በርካታ አዳዲስ እና ነባር የአትሌቲክሱ ከዋክብቶች የሚሳተፉበት ነው የሚሆነው። በፕላቲኒየም ደረጃ እንደዚሁ ማድረግ ካገኙ የማራቶን የውድድር መድረኮች መካከል አንደኛው አምሳኛው የአምስተርዳም ማራቶን የውድድር መድረክ ነው። ወደ ሌላ የሀገር ቤት ስፖርት ቤ መረጃችን እንደዚሁ እናልፋለን። የኢትዮጵያ ብሔራዊ ቡድን በፊፋ ባወጣው የሀገራት ደረጃ መሰረት በየወሩ ያወጣል እንግዲህ በዚህ ወር ደግሞ የኢትዮጵያ ብሔራዊ ቡድን ከአፍሪካ 45ኛ ደረጃ ከዓለም ደግሞ እንደዚሁ 147ኛ ደረጃ ላይ ተቀምጦ ይገኛል ማለት ነው። የኢትዮጵያ ብሔራዊ ቡድን ያለፉትን ጊዜያቶች እንደምናስታውሰው በብዙ የውድድር መድረኮች በአህጉር አቀፍና በዓለም አቀፍ ደረጃ እንደዚሁ በጊዜ ከውድድር መድረኩ እየተሰናበተ ነው የሚገኘው። ከዚህ ጋር ተያይዞ እንግዲህ የደረጃ ሰንጠረዥም የሚያሳየው በአፍሪካ ሀገራት ስምንት ዘጠኝ ሀገራቶችን ብቻ ነው የሚበልጠው ማለት ነው እና በጣም አስገራሚ ነው ወደ ሌላኛው የመጨረሻው የባህር ማዶ የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ የኢትዮጵያ ፕሪሚየር ሊግን የታይትል ስፖንሰርነትን ሚና ዛሬ እንደዚሁ የአብሮ የመስራት ስምምነት ተፈራርመዋል ማለት ነው። ኦቤን የቴሌቪዥን ጣቢያ እንደዚሁ የኢትዮጵያ ፕሪሚየር ሊግ የ2018 ዓ ም የውድድር ዘመንን ጨዋታዎች እንደሚያስተላልፍ ተነግሯል። በዛ ላይ ደግሞ የፕሪሚየር ሊጉ ታይትል ስፖንሰር በመሆን ደግሞ ኢትዮጵያ ንግድ ባንክ እንደዚሁ ለሚቀጥሉት ዓመታት ይህንን ውድድር ይመራል ተብሏል ማለት ነው በአጋርነት በፕሪሚየር ሊጉ ላይ ከሚደረጉ 380 ጨዋታዎች መካከል 250ው የቴሌቪዥን ከበሬጅ ያገኛል ተብሏል እና በቀጥታ ስርጭት በኦሮምኛና በአማርኛ እነዚህ የኢትዮጵያ ፕሪሚየር ሊግ የ2018 ዓ ም የውድድር ዘመን በሐዋሳና እንደዚሁ ደግሞ በአዲስ አበባ ስቴዲየም የሚደረጉትን ጨዋታ ኦቤን ለማስተላለፍ እንግዲህ ዛሬ ስምምነት ፈጽሟል ማለት ነው። ለጊዜው በሁለቱ ተቋማት መካከል እንግዲህ ሊግ ሼር ካምፓኒው ነበር ይህንን ስምምነት ሲሰጥ የነበረው። የተጠቀሰ የገንዘብ መጠን የለም። አመቱ ግን ለሁለት ዓመት ለሁለት የውድድር ዓመታት እንደሆነ እየተነገረ ይገኛል ከዚህ ቀደም በዴስቲቪ ሱፐርስፖርት ሱፐር ስፖርት የቀጥታ ስርጭት ጨዋታዎችን ሲያስተላልፉ የነበሩ ኢትዮጵያን ኮሜንታተሮች እንደዚሁ ጨዋታውን እንደሚያስተላልፉ በትንታኔና በኮሜንታተርነት ጨዋታዎችን እንደሚያስተላልፉ ተገልጿል ማለት ነውና ከነገ ጀምሮ በሚደረገው የኢትዮጵያ ፕሪሚየር ሊግ ጨዋታዎች ላይ በአዲስ አበባ ስቴዲየም እና በሐዋሳ ዩኒቨርሲቲ ስቴዲየም በሚደረጉት ጨዋታ ላይ ኦቤን የቀጥታ ስርጭት ሽፋን ይሰጣል ተብሏል። ክብራስና ክብራን ተመልካቾቻችን ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ ሉሲዎቹ እናገኛለን። ወደ 26ቱ የአፍሪካ ዋንጫ የውድድር መድረክ ለማለፍ እንግዲህ ዝግጅታቸውን ሲያደርጉ ነበር ያለፉትን ቀናቶች እንደሚታወቀው ማለት ነው። አሁን አጠቃላይ የብሔራዊ ቡድኑ ዝግጅት በተመለከተ ዛሬ የኢትዮጵያ እግር ኳስ ፌዴሬሽን የጽህፈት ቤት ኃላፊ አቶ ባህሩ ጥላሁን እንደዚሁም ደግሞ ሜዳ ላይ ያሉትንና የብሔራዊ ቡድኑ ዝግጅት በተመለከተ ደግሞ የሉሲዎቹ አሰልጣኝ አሰልጣኝ ዮሴፍ ገብረወልድ እንደዚሁ መግለጫ ሰጥቷል። የብሔራዊ ቡድኑ ዝግጅት በተመለከተ ማለት ነው እና 180 ደቂቃ ብቻ ቀርቷቸዋል ሉሲዎቹ ወደ አፍሪካ ዋንጫ የውድድር መድረክ ከ14 ዓመታት በኋላ ወደ መድረኩ ለማምራት ማለት ነው። በሀዛም ኮምፕሌክስ ስቴዲየም የታንዛኒያቻቸውን ይገጥማሉ። በቀጣይ ማለት ነው የመልሱ ጨዋታ ደግሞ እንደዚሁ አበበ ቢቂላ ስታዲየም እንደሚደረግ ነበር የተገለጸው ማለት ነው። በቅርቡ እንግዲህ የአንድ መረጃ ካፍ ያወጣው አለ። የአበበ ቢቂላ ስታዲየም የካፍንም ይሁን በተለይ የካፍን ስታንዳርድ እንደማያሟላ ገልጿል። ከዚህ ቀደም ሴቶቹ ጨዋታ ሲያደርጉበት ተመልክተናል። በዛ ላይ ደግሞ በአፍሪካ ኮንፌዴሬሽን ካፕ የውድድር መድረክ ላይ እና በአፍሪካ ቻምፒየንስ ሊግ የውድድር መድረክ ላይ ኢትዮጵያ መድን እና ወላይታ ዲቻ እንደዚሁ የመልስ ጨዋታቸውን እንዳከናወኑበት ይታወቃል። እና አሁን ላይ ግን ካፍ ይህንን ስቴዲየም ዳግም መገምገም አለበት። አሁን የሚገኝበትን አሁናዊ ቁመናውን በተመለከተ ማየት አለብኝ። እስከዚያ ግን ጨዋታ ማድረግ የለበትም የሚል እንደዚሁ ይህንን መመሪያ ማውጣቱን ተከትሎ ወይም ደግሞ ይህንን እግድ መጣሉን ተከትሎ እንግዲህ በቀጣይ ግምገማ እንደሚደረግበት ነው የፌዴሬሽኑ የጽሕፈት ቤት ኃላፊ አቶ ባህሩ ጥላሁን በጋዜጣዊ መግለጫው ሰዓት ላይ የተናገሩት ማለት ነው። እና ቀጣይ አዲስ አበባ ስቴዲየም ከዛ ባለፈ ደግሞ እንደዚሁ የድሬዳዋ ኢንተርናሽናል ስቴዲየም እና የአበበ ቢቂላ ስቴዲየም ጨዋታ የማስተላለፍ እንደዚሁ አቅም አላቸው ወይ የሚለው ነገር በካፍ ሰዎች ይገመገማል ተብሏል። ከዛ በኋላ ደግሞ የኢትዮጵያ ብሔራዊ ቡድን ሴቶቹ ማለት ነው የመልስ ጨዋታውን የሚያከናውኑ ይሆናል። የመጀመሪያው ጨዋታ እንግዲህ ባህርማዶ ነው የሚደረገው ወይም ደግሞ በታንዛኒያ ቀደም ሲል እንደገለጽኩላችሁ በሀዛም ኮምፕሌክስ ስቴዲየም ነው የሚደረገው። ና ለሉሲዎቹ ትልቅ አድቫንቴጅ ይሆናል ተብሎ ነው የሚገመተው የመጨረሻውን ጨዋታ በሜዳቸው ማድረጋቸው። እንግዲህ ተዘጋጅተናል ብለል ከ14 ዓመት በኋላ ብሔራዊ ቡድኑን ወደ አፍሪካ ዋንጫ ውድድር መድረክ ለመመለስ የሚል አስተያየት ሰጥተዋል ማለት ነው። እና በዚህ ብሔራዊ ቡድን ላይ ጥሩ ጥሩ የኢትዮጵያን ተጫዋቾች በተለይ አሁን አሁን የተገኘውን እድል ከባህር ማዶ ወጥቶ ወይም ከሀገር ተሻግሮ በሌላ የባህር ማዶ ሊግ ላይ የመጫወት እድል አግኝቷል። ያው እንደሚታወቀው አሁን ለአሜሪካው ዲሲ ዩናይትድ እየተጫዋተች የምትገኘው ዲሲ ፓወር ዩናይትድ እየተጫዋተች የምትገኘው እንደዚሁ ሎዛ በራ ትገኛለች። ከዛ ባለፈ ደግሞ አረጋሽ ካልሳ፣ ሴናፉ አቁማም በሙከራ ላይ እንደነበረች እናስታውሳለን፣ ወደ አሜሪካ በማቅናት ማለት ነው እና ስብስብ ውስጥ እንደዚህ ያሉ በብሔራዊ ቡድን ደረጃ ልምድ ያላቸው ተጫዋቾች ደግሞ መኖራቸው የበለጠ የታንዛኒያ ብሔራዊ ቡድንን በደርሶ መልስ ድምር ውጤት አሸንፈው ወደ አፍሪካ ዋንጫ የውድድር መድረክ ለማለፍ ያስችለናል የሚል አስተያየት ሰጥቷል ማለት ነው። ይህንን ተመልክተናል። ክብሯትና ክብሯን ተመልካቾቻችን፣ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናመራ ነው የሚሆነው። በተለይ እንግዲህ የሀገራት ጨዋታዎች መልስ የየሊግ ጨዋታዎች ይደረጋሉ። በእንግሊዝ ፕሪሚየር ሊግ በጣም ጠንካራ ጨዋታ አለ። እሱም በተመለከተ አሁን አዳዲስ መረጃዎች እየወጡ ይገኛሉ። እነዚህንም መረጃዎች ወደ እናንተ የምናደርስ ይሆናል። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እናመሰግናለን። እንመለሳለን ከመልእክቶች በኋላ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 እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን ማከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ እነሆ የምሥራች።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 እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን ማከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ ተመልሰናል። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የመረጃ ምንጮች ያገኘናቸውን መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። የተወዳጁ ኢንግሊዝ ፕሪሚየር ሊግ ላይ ያሉትን የጨዋታ ሁኔታዎችን እንግለጽላችሁና አሁን ከጨዋታው ጋር ተያይዞ አሰልጣኞች ጨዋታውን አስመልክቶ የሰጧቸው አስተያየቶች አሉ። እነሱንም ማስከትለን ወደ እናንተ የምናደርስ ነው የሚሆነው። የተወዳጁ ኢንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን ስምንተኛ ሳምንት መርሃ ግብር ላይ ደርሷል። ከሀገራት ጨዋታዎች መልስ ሲመለስ እንግዲህ ትልልቅ በእግር ኳሱ ቤተሰቦች ዘንድ የሚናፈቁ ጨዋታዎችን እና ለማየት የሚያጓጉ ጨዋታዎችን ይዞ ነው የሚመለስልን። ነገ ቀን ስምንት ሰዓት ከሰላሳ ላይ ሲመለስ እንግዲህ ኖቲንግያም ፎረስት የምዕራብ ለንደኑ ክለብ ቼልሲን በሚያስተናግድበት ጨዋታ ነው ጅማሩን የሚያደርገው። በዚህ እንቅስቃሴ ላይ እንግዲህ አሰልጣኝ ኤንዞ ማሬስካ የአንድ ጨዋታ ቅጣትና እንደዚሁ የ8 ሺህ ዶላር ቅጣት እንደተላለፈባቸው ይታወሳል። ከሊቨርፑል ጋር በነበራቸው ጨዋታና ሊቨርፑልን ሁለት ለአንድ በሆነ ውጤት ባሸነፉበት እንቅስቃሴ ለተቃራኒ እግር ኳስ ክለብ ተጫዋቾችና የአሰልጣኝ ስታፍ አባላት ተገቢውን ክብር አልሰጡም በሚል እንግዲህ ኤፍኤው ይህን አይነት ውሳኔ ማስተላለፉ የሚታወስ ነው። በዚህ ጨዋታ ላይ ይተገበራል አይተገበርም የሚለው ነገር አነጋጋሪ ነበረ። እንግዲህ በቀጣይ ጨዋታ ላይ እንደሚያልፋቸው ነው እየተገለጸ የሚገኘው። ቴክኒካል ኤሪያው ላይ ተገኝተው ጨዋታውን መምራት አይችሉም፣ በምክትል አሰልጣኝ እንደሚመሩ እየተነገረ ነው የሚገኘው ማለት ነው። ሌላው ከዚው ከቼልሲ ቤት ሳንወጣ የኮል ፓልመር ጉዳይ እንግዲህ ለተጨማሪ ዘለግ ይላሉ ሳምንታቶች እንደዚሁ ከሜዳ እንደሚርቅ እየተገለጸ ነው የሚገኘው። ማንቸስተር ዩናይትድን ገጥመው ሁለት ለአንድ በሆነ ውጤት ባሸነፉበት በተሸነፉበት እንቅስቃሴ ነበረ ይህ ተጫዋች ገና በሀያኛው ደቂቃ ጉዳት አስተናግዶ ከሜዳ መውጣቱ የሚታወስ ነው። እና አሁን ላይ ደግሞ እንደዚሁ ዘለግላሉ ሳምንታቶች ከሜዳ እንደሚርቅ ነው እየተነገረ የሚገኘው። ምናልባት በወራ ህዳር መጨረሻ ወደ ሜዳ የሚመለስበት አጋጣሚ እንዳለ ነው እየተገለጸ የሚገኘው ማለት ነው። ለሁለት ወራት አካባቢ ከሜዳ ይርቃል ተብሏል። ይህ 23 ዓመት ተጫዋች እንግዲህ በቼልሲ ቤት ያለው ሚና የሚታወቅ ነው። በእርግጥ ጉዳት አንዳንድ ጊዜ እንግዲህ ተገቢውን ግልጋሎት ለክለቡ እንዳይሰጥ እያደረገው ነው የሚገኘው ማለት ነው። ከዛ ባለፈ ግን ሬስ ጀምስ በጥሩ ጤንነት ላይ እንደሚገኝ እንደዚሁ አሰልጣኙ ተነግረዋል። ባዲያሺል በተመሳሳይ እንግዲህ ዘለግላሉ ሳምንታቶች እሱም በተመሳሳይ ልክ እንደ ኮል ፓልመር ሁሉ በጉዳት ምክንያት ለቼልሲ ግልጋሎት አይሰጥም ተብሏል ማለት ነው። እና እነዚህን ከቼልሲ ጋር በተያያዘ ሁኔታዎችን ተመልክተናል። በእርግጥ ኖቲንግሃም ፎረስት ያው የእንግሊዝ ፕሪሚየር ሊግ ላይ ያሉ ክለቦች የሚታመኑ አይደሉም። አሁን የሚገኝበት አቋም በቀጣይ ሳምንት ተሻሽሎ ወይም ብሶ የሚመጣበት ሁኔታ ሊኖር ይችላል እንጂ ኖቲንግሃም ፎረስት ዋና አሰልጣኙን እንግዲህ ስፒሪቶ ሳንቶስን ኑኖ ሳንቶስን ካሰናበተ በኋላ አሰልጣኝ አንጂ ፖስተኮግሎ ያናህል ውጤታማ ናቸው ማለት አይቻልም። እስካሁን ድረስ ያለው የውጤት ቀውስ እንደዚሁ እንደቀጠለባቸው ነው የሚገኘው። ከዚህ ጋር ተያይዞ እንግዲህ ለዚህም ጨዋታ ምናልባት የአሰልጣኙን ቆይታም ይወስናሉ እየተባለ እየተነገረ ነው የሚገኘው። ቼልሲ በቀላሉ ጨዋታውን ከሜዳ ውጪ ከመሆኑ ጋር ተያይዞ ምናልባት ፈተና ሊሆንበት ይችላል እንጂ አሁን ላይ ግን ኖቲንግሃም ፎረስት ያለበት ሁኔታ በጣም ደካማ አይነት እንቅስቃሴ ነው እየተመለከትንበት የምንገኘው ማለት ነው። ሌሎች ጨዋታዎችን እናንሳ። በሳምንቱ መጨረሻ ቀናት ከሚደረጉ ጨዋታዎች መካከል በሊጉ ነገ ምሽት አንድ ሰዓት ከሰላሳ ላይ ጅማሮን የሚያደርገው በክራቨን ኮቴጅ የለንደን ደርቢ አለ። የምዕራብ ለንደኑ ክለብ በፉላሃም እንደዚሁ ከሰሜን ለንደኑ ክለብ አርሰናል ጋር የሚያደርጉትም ጨዋታ ይጠበቃል ማለት ነው። አሰልጣኝ ሚካኤል አርቴታ እንደዚሁ ከጨዋታው አስቀድሞ የተለያዩ መረጃዎችን ሰጥቷል። አሁናዊ የክለቡን ተክለ ቁመና በተመለከተ ማለት ነው እና የተከላካዩ የመስመር የተከላካይ ተጫዋች እንግሊዛዊ ኢንተርናሽናል ቤንጃሚን ዋይት በአስተማማኝ የጤንነት ሁኔታ ላይ እንዳለ እንደዚሁ ተነግሯል። ዙቢሜንዲም ለጨዋታው ዝግጁ መሆኑ እየተገለጸ ነው የሚገኘው ማለት ነው። እነዚህን ጉዳዮች አዳዲስ ናቸው በአርሰናል በኩል ማለት ነው። ነገ በሚደረገው ጨዋታ ኤዜ ግን በቋሚ አሰላለፍ ውስጥ ሊገባ እንደሚችል ተነግሯል ማለት ነው እና ይህንን እንግዲህ የአሰልጣኝ ሚካኤል አርቴታ ጨዋታው እየቀረበ ሲሄድ ያለው ውሳኔ የሚታወቅ ነው የሚሆነው ማለት ነው። አርሰናልን በተመለከተ ይህ ነው መረጃው። ሌላ እንግዲህ የትልቁ የሳምንቱ ጨዋታ የላንክሻየር ደርቢ ነው። 216ኛው በአንፊልድ ሮድ የሚከወነው የሊቨርፑልና እንደዚሁ የማንቸስተር ዩናይትድ ጨዋታ ይጠበቃል። እነዚህ ሁለት ቡድኖች ጨዋታ አሁን በአንጻራዊነት ካለፉት ዓመታቶች በተሻለ ሁኔታ ዩናይትድ ያው ሊጉም ጅማሮ ላይ መሆኑን ተከትሎ ጥሩ አይነት ሁኔታ ላይ ሆኖ ነው ጨዋታውን የሚያደርገው። የበለጠ ጫና ያለው በሊቨርፑል ነው። ምክንያቱም ከሀገራት ጨዋታዎች አስቀድሞ ሁሉም ሰው እንደሚያስታውሰው እንግዲህ ሶስት ጨዋታዎችን በተከታታይ ቻምፒየንስ ሊጉን ጨምሮ መሸነፋቸው የሚታወስ ነው እና ከዚህ ጋር ተያይዞ ምናልባት ሊከብዳቸው ይችላል ተብሏል። ጫና ውስጥ ሆኖ ነው ጨዋታቸውን የሚያደርጉት። በዛ ላይ ደግሞ አርሰናል ቅዳሜ ምሽት ጨዋታ የሚያሸንፍ ከሆነ ከሊቨርፑል ጋር ያላቸው የነጥብ ልዩነት ወደ አራት ከፍ ብሎ ነው። ስለዚህ ሊቨርፑል የበለጠ ጫና ውስጥ ሆኖ ይህን ጨዋታ ለማድረግ ይገደዳል ማለት ነው። ማንቸስተር ዩናይትድ ደግሞ ባለፈው ሳምንት እንግዲህ ድል ማድረጉን ተከትሎ ደግሞ የበለጠ መነሳሳት እንዳለ ነው እየተገለጸ የሚገኘው በቀያይ ሰይጣናቱ ቤት። ይህ የላንክሻየር ደርቢ በሁለቱ ክለብ ደጋፊዎች ዘንድ እንግዲህ የበለጠ ትርጉም እንዳለው በተደጋጋሚ እንሰማለን። ለ216ኛ ጊዜ የሚገናኙበትን ፍልሚያ የትኛው ቡድን በአሸናፊነት ያጠናቅቃል የሚለው ነገር ተጠባቂ ነው ማለት ነው። በዚህ እንቅስቃሴ አሰልጣኝ ሮበን አሞሪም እምነቱ ካለን እናሸንፋለን። ጠንከር ብለን መግባት መቻል አለብን። ጨዋታው እንደምናሸንፍ እና ማንቸስተር ዩናይትድ አሁን ያለው ስብስብ በቡድን ውስጥ ያለው የአሸናፊነት መንፈስ ጥሩ ነው እና ይህንን ወደ ተጫዋቾቹ በማስረጽ ጨዋታውን ለማሸነፍ ተዘጋጅተናል። ተጫዋቾቹም በእንዲህ አይነት ስነ ልቦና ላይ ይገኛሉ የሚል አስተያየቱን ሰጥቷል ማለት ነው። ማኑኤል ዩጋርቴን በቋሚ አስተላለፍ ውስጥ በዚህ እንቅስቃሴ ላይ ይዘውት ሊገቡ እንደሚችሉም እየተነገረ ነው የሚገኘው ማለት ነው በነገው በእሁድ አመሻሹ ጨዋታ ላይ ማለት ነው ነው እነዚህን ተመልክተናል። ከዛ ባለፈ ግን እንደነ ማዝራዊን የመሳሰሉ ተጫዋቾች በማንቸስተር በኩል በጉዳት ምክንያት ወደ ሜዳ ያለፉትን ጊዜያቶች አልነበሩም። አሁን ግን ለዚህ ጨዋታ ዝግጁ መሆኑ እየተነገረ ነው የሚገኘው ማለት ነው። የሊቨርፑል የጉዳት ሁኔታን ስንመለከት እንደዚሁ የቡድን ዜናን ካየን አሊሰን ቤከር በጉዳት ምክንያት ስለዚህ ጨዋታ ዝግጁ ያለመሆኑ እየተነገረ ነው የሚገኘው። ሪያን ግራቨንበርች ግን ምናልባት ጨዋታውን የሚያደርግበት አጋጣሚ እንዳለ እንደዚሁ ተናግረዋል አሰልጣኝ ሀርንስሎት ከጨዋታው አስቀድሞ በነበራቸው ጋዜጣዊ መግለጫ ላይ ማለት ነው። ምናልባትም ከተጠባባቂ ወንበር ላይ ተነስቶ ጨዋታውን ሊያደርግ የሚችልበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። ኢብራሂም አኮናቴ ግን በጨዋታው ላይ ይኖራል ተብሎ አይገመትም። በእርግጥ ያለፉትን ጊዜያቶች ሊቨርፑል በተከታታይ ጨዋታዎችን ሽንፈት ሲያጋጥመው የዚህ ተጫዋች ሚና እጅግ በጣም እንደወረደ ነው። ጫና ውስጥ ሆኖ ነው ያው የውል ኮንትራቱንም አላድስ ስላለ የሊቨርፑል ደጋፊዎችም ያናህል ትኩረትና እንክብካቤ እያደረጉለት አይደለም የሚገኙት ። እንደውም አንዳንድ ጊዜ ተቃውሞ ሁላ ሲስተጋባበት እየሰማ እንገኛለን። በዚህም ጨዋታ ላይ ያው ይኖራልም ተብሎ አይገመትም ከጉዳት ጋር በተያያዘ ማለት ነው። ይህንን አይተናል እንግዲህ በሳምንቱ መጨረሻ ከሚደረጉ ጨዋታዎች መካከል አንደኛው ይሄ ነው። በቀጥታ ወደ ጣሊያን ሴሪያ እናልፋለን። የጣሊያን ሴሪያ ጨዋታዎች በሳምንቱ መጨረሻ ቀናት ይከናወናሉ። ነገ ሌቼ ከሳሶሎ በሚያደርጉት ቀን አስር ሰዓት ላይ ጅማሮውን ያደርጋል። ፔዛ እንደዚሁ ከኤላስ ቤሮና ጋር ጨዋታቸውን ሲያከናውኑ ቶሪኒዮ ከደቡብ ለንደኑ ከደቡብ ጣሊያኑ ክለብ ናፖሊ ጨዋታውን ያደርጋል። የወቅቱ ሻምፒዮናው ክለብ ናፖሊ ከሜዳው ውጪ ተጉዞ ከቱሪኒ ጋር ጨዋታውን የሚያከናውን ይሆናል። ይህ ጨዋታ ምሽት አንድ ሰዓት ላይ ነው ጅማሩን የሚያደርገው የሳምንቱ በሴሪያው ታላቁ ጨዋታ ደግሞ የዋና ከተማው ክለብ ሮማ በሮም ኦሎምፒክስ ስቴዲየም ኢንተር ሚላንን የሚያስተናግድበት ጨዋታ ምሽት 3 ሰዓት ከ45 ሲል ጅማሮውን ያደርጋል ማለት ነው። በለተሁድ ኮሞ ከዩቬንቱስ የሚያደርጉትም ጨዋታ እንደዚሁ ይጠበቃል። ጄኖዋ ከፓርማ፣ ካግላሪ ከቦሎኛ፣ አታላንታ ከላዚዮ፣ እንደዚሁም ኤስ ሚላን ከፊዮሬንቲና የሚያደርጓቸው የለተሁድ የሴሪያው መርሃ ግብር ጨዋታዎች ናቸው ማለት ነው። እና ይህንን ተመልክተናል። የደረጃ ሰንጠረዡን ስንመለከት ናፖሊና ሮማ በኩል አስራ አምስት ነጥቦች በግብ ክፍያ በመበላለጥ አንደኛና ሁለተኛ ሆነው ነው ጨዋታቸውን የሚያደርጉት ማለት ነው። እና ሶስተኛ ደረጃ ላይ ኤስ ሚላን በ13 ነጥቦች ይከተላል። ኢንተር ሚላን ዩቬንቱስ ተከታዩን ደረጃ ይዘው እየተመለከት እንገኛለን። በቀጥታ ወደ ጀርመን ቦንደስሊጋ ጨዋታዎች እናልፋለን። የጀርመን ቦንደስሊጋ ጨዋታዎች ከዛሬ ምሽት ጀምረው የሚከናወኑ ነው የሚሆነው። ዛሬ ምሽት ዩኒየን በርሊን እንደዚሁ ከሞንቼ ግላሃድባ ጋር በሚያደርጉት ጨዋታ ምሽት 3 ሰዓት ከ30 ላይ ጅማሮን ያደርጋል። ነገ የሚደረጉ ጨዋታዎች አሉ። ሜንዝ ከባየር ሊቨርኩሰን ቀን 10 ሰዓት ላይ። በዚሁ ሰዓት ደግሞ ሌሎች በርከት ያሉ ጨዋታዎች ይደረጋሉ። አርቢ ሌቭዚግ ከሃምቡርግ፣ እንደዚሁ ኮሎኝ ከኦግስበርግ፣ ባየር ሙኒክ ከቦርሻ ዶርትሙንድ የሚያደርጉት ተጠባቂ ጨዋታ ነው። በቡንደስ ሊጋው አንደኛና ሁለተኛ ደረጃ ላይ የሚገኙት ሁለቱ ክለቦች የሚያደርጉት እንቅስቃሴ ይጠበቃል። እስካሁን ድረስ ስድስት የቦንደስሊጋ ጨዋታዎችን አድርጎ ስድስቱንም በአሸናፊነት መወጣት የቻለው ባየር ሙኒክ እንግዲህ ይህንን ጠንካራ ጨዋታ በሜዳው አሊያንዛ አሬና ስቴዲየም ጨዋታውን የሚያከናውን ነው የሚሆነው። በዕለተ እሁድ ፍሬቡርግ ከኢንትራ ፍራንክፈርትስ እንደዚሁ ደግሞ ሴንት ፖይል ከአወፈናም ጋር የሚያደርጉት ጨዋታ ይጠበቃል። የቦንደስሊጋውን የደረጃ ሰንጠረዥ 18 ነጥቦችን የሰበሰበው ባየር ሙኒክ በቀዳሚነት ሲመራ ዶርትሙንድ በ4 ነጥቦች ዝቅ ብሎ በ14 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ሀርቢ ሌቪንግ ስቱትጋርት እንደዚሁ ተከታዩን ደረጃ ይዘው እየተመለከት እንገኛለን። እንግሊዟ ኢንተርናሽናል ሀሪኬን የቡንደስ ሊጋው የከፍተኛ ጎል አስቆጣሪነትን ትራክ በቀዳሚነት እየመራ ነው የሚገኘው ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስ። አርሰናልን በተመለከተ እንግዲህ ብዙ የእግር ኳሱ ሊቃን የተለያዩ አስተያየቶችን ይሰጣሉ። የእግር ኳሱ እንደዚሁ ተንታኞችም በየሳምንቱ እያዩ አሁን ያለበትን የአርሰናል ወቅታዊ አቋምን በተመለከተ እንደዚሁ ለዋንጫ የቀረበ ቡድን እንደሆነ አስተያየታቸውን በመስጠት ላይ ነው የሚገኙት። የስካይ ስፖርቱ ተንታኝ ፖል ሜርሰን አስተያየት ሰጥቷል። አርሰናል የፊታችን ቅዳሜ ምሽት ወይም ነገ ምሽት በሚያደርገው እንቅስቃሴ ላይ ትኩረት ሰጥቶ መግባት አለበት። ብዙ ጊዜ እንደዚህ ነጥብ የሚያስጥሉት ቡድኖች የለንደን ደርቢ ጨዋታዎችን ሲያደርግ ነው እና ፉላሃምን ለማሸነፍ በሙሉ አቅማቸው ወደ ክራቨን ኮቴጅ መጓዝ መቻል አለባቸው። አሁን ያለው ስብስብ እጅግ በጣም የሚያስገርም ነው። ከሊቨርፑልም የተሻለ ስብስብ አለው የሚል አስተያየት ሰጥቷል ማለት ነውና እንግዲህ የእግር ኳስ ባለሟል አርሰናል አሁን ያለው ስብስብ የሊጉን የዋንጫ ክብር ሊያስገኝለት እንደሚችል ነው እየገለጸ የሚገኘው ማለት ነው። ይህ የስካይ ስፖርት ተንታኙ ፖል ሜርሰን በሰጠው አስተያየት ማለት ነው። ሌላ አሰልጣኝ አርነ ስሎት እንግዲህ እሑድ አመሻሽ በሚያደርጉት ጨዋታ ዙሪያ አስተያየታቸውን ሲሰጡ አርሰናልን የተመለከተ እንደዚሁ አንድ አስተያየት ሰጥቷል። አርሰናል እና በሊቨርፑል መካከል ያን ያህል ልዩነት የለም የሚል አስተያየት ሰጥቷል። አሁን የአንድ ነጥብ ብቻ ብልጫ ነው በአርሰናል የተወሰደብን። ይሄ ደግሞ መጥፎ አይደለም። ገና የሊጉ መጀመር ሰባተኛ ሳምንት ላይ ነው የሚገኘው። ስለዚህ በቀጣይ በጣም ትልልቅ ጨዋታዎችን እናደርጋለን። ብዙ ጨዋታዎች ገና ሰላሳ አንድ መርሃ ግብር እናከናውናለን። በዚህ ሂደት ውስጥ ደግሞ ሊቨርፑል የተሻለውን አይነት ስራ እንደሚሰራ ተስፋለኝ። አርሰናል አብዛኞቹን ጎሎችን ያስቆጠረው ከቆሙ ኳሶች ነው እና እኛ ደግሞ በተለይ በቡድን ስራ ከየአቅጣጫው የጎል የማስቆጠር ሬታችን የተሻለ ነው ከአርሰናል በተሻለ ሁኔታ የሚል አስተያየት ሰጥቷል። እና ምናልባት እንግዲህ በቀጣይ ይህን አይነት ሁኔታ በምን እንዴት አስታርቀው ወደ መሪነቱ ዳግም ይመለሳሉ የሚለው ነገር ይጠበቃል። በተከታታይ ሳምንት ሽንፈት ማስተናገዳቸውን ተከትሎ ነው የመሪነቱን መንበር እንግዲህ ለመድፈኞቹ ያስረከቡት ማለት ነው። አርነ ስሎት ይህንን አስተያየት ሰጥቷል። አርሰናል በተመለከተ እናንተ ምን ትላላችሁ? በዘንድሮ ዓመት አርሰናል ዳግም ነጥብ ጥሎ ወይም ተሸንፎ የሊጉን የመሪነት መንበር ዳግም ለሊቨርፑል ሊያስረክብ ይሆን? እስኪ አሳብ አስተያየታችሁን ልትሰጡን ትችላላችሁ። ቅዳሜና እሁድ በሚደረጉትም ጨዋታዎች ላይ በተለይ አርሰናል ከ ፉልሃም እንደዚሁ ደግሞ በላንክሻየር ደርቢ ደግሞ ሊቨርፑል ከማንቸስተር ዩናይትድ በሚያደርጓቸው ጨዋታዎች ዙሪያ ቅድመ ግምታችሁንና ያላችሁን አስተያየት ልታደርሱን ትችላላችሁ ማለት ነው። ክብሯትና ክብሯን ተመልካቾቻችን ለዛሬ ዕለት አርብ ምሽት ጥቅምት 7 2018 ዓ ም ያሰናዳ ናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መረጃዎቹን እንድናንተ በማድረስ ገዛ ንዱላ ቆይታ አድርግ ያለው የካሜራ ባለሙያችን፣ እንደዚሁ ቢቂላ ተስፋዬ ከእኛ ጋራ ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች በቀጣይ ወደ እናንተ የሚደርሱ ይሆናል። መልካም ጊዜ ይሁንላችሁ።